ተኩሰ የምታለብሰኝ ገላዬን የምታጥበኝ ደግሞ የሞተ ሰው ሬሳ ነህ እንደ አንተ ራስህ አትቆጣጠርም። ራስህ አራት ችሎ ነው የሚለኝ። አንዴ ሳቁልኝ፣ እንደ ሳቆት ደስ ነው የሚለኝ። ችግር አልያዘኝም። ብሬን አምጡ ብሬን ለማውሰድ ማንኛውም መነጥር ተገቶ ቢመጣ አሳይም። ገና ሐኪም ቤት ሄዶ ዶክተሮች አይኑን መርምረው በአይኑ ልክ ነው የተገዛው መነጥር፣ እንጂ ማንም መነጥር ሄዶ ተገቶ ቢመጣ አሳይም። በአመቱ ደግሞ አንዱ አይን ሞራ ለመገፈፍ ሁለት ደም ተቀዳው አራት ደም አራት ደም የተቀዳ ነው ሰውነቴ። ለአይኔ ምርመራ ለሁለት አይኔ ሞራ ሲገፈፍ ደህና ነህ ሚስተር አሻንቲ። አስታወሱኝ እሱ ጋር ቁጭ ያልኩህ መቶ እዚህ አሻንቲ ማን አደፍርስ አይደለም ሚስተር አሻንቲ ሚስተር አሻንቲ እኔ አላውቅም ሚስተር አሻንቲ አደፍርስ አይደለም አይደለም አይደለሁም ምንድን ነው ስራን ተወታደር ነው እኔ ህንድ ነው ሀገሬ ህንድ ነው ሀገሬ ህንዲ ህንዲ እዚህ አዲስ አበባ አሉት ሃይለስላሴ ጋር የኖሩ እዚህ አራት ኪሎ ነው ቤታቸው ህንዲዎች ደህና ናት ህንዲዎች እዚህ አዲስ አበባ አሉ። ታይለ ስላሴ ጋር ነው፣ እዚህ ታይለ ስላሴ ጋር ህንዲዎች እዚህ ሀገር አሉ። አራት ኪሎ ቤታቸው፣ እዚህ አራት ኪሎ እኔ ምዛኔ ኖርኩት እዛኔ ኖርኩት። ምን ፈለጋ መጡ? ዛሬ እኔ በጣም ስለምወዶት ነው። ደህና ኖት? አዎ ሰላም አለው እንዴት ኖት? እግዚአብሔር ይመስገን ሰላም አለው ዋይ ጉድ

ግን ልትቀበሉ ወደ እዚህ ወደ ቀብ ዝቅበሉ። እ አንድ ለእሱ ነው፣ አንዱ ለእኔ ነው። ሁለቱንም ውሰድ። አትጨማለቅ። አራት ኪሎ ቤታቸው እዚህ ነው። ያሱ ጠጣ። ሁለቱንም ጠጣ። አቃውን አልጠጣም፣ አንዱን ልጠጣ ነ ለእኔን አመጣሁት። ለእኔ አይከፈትም። አሁን አይጠጡ፣ እርጎ ጠጡ። አሁን አልደባልቅም። በቃ ይሁን። ነገ እሮብ ነው፣ ነገር እሮብ ነው። ነገ ነው በጦም የምጠጣው። እንዳ ጸሎት አድርጉ፣ ጸሎት አድርጉ። ምን ፍለጋ መጣችሁ? እዚህ የመጣሁት የእማማ ዝናሽ ጸጉር እንዳንተ ጸጉር አይነት ነው ሲሉኝ መጣውኝ። እዚህ እኔ ዘራችን በሙሉ ጠጉሩ ዞማ ነው። እዚህ ነው የሚወርደው። አዳምጥ፣ ዘራችን በሙሉ ዘራችን በሙሉ ተወላላጃችን ሽምብራ ጠጉር ባሪያ የለም። ሽምብራ ጠጉር፣ እዚህ ቁርጥጫ የለም። ጠጉራችን እንደዚህ እዚህ ነው የሚወርደው። እንደ እንደኔ ነው። እንደኔ ሂንዲዎች በኃይለ ስላሴ እዚህ አራት ኪሎ ነው ቤታቸው። እዚህ ሂንዲዎች እዚው ነው ኃይለ ስላሴ ጋር አሉ። እዚህ አራት ኪሎ ነው ቤታቸው ሂንዲዎች። ኃይለ ስላሴ ጋር አሉ እዚው ድሮም አሉ። በኃይለ ስላሴ ጋር ብቻዎት ነው የሚኖሩት? እዚህ፣ ይህ የመንግስት ነው ገባኝ። ገባኝ። የመንግስት ነው ይሄ። ነው ይሄ። እዚ ብቻውት ነው ወይ የሚኖሩት ወይ ይሄ ግቢው ሁሉ ሰው ነው? ገባኝ። እዚ እዚ እዚ እዚ እዚ ግቢው ሁሉ ሰው ነው። ሌባ ነው ወይ እዚህ? የት ነው የሚተኛ? እዚ ያ፣ እዛ ጋር መኝታ አለ፣ እዛ ጋር ወናው ነው ያ። የመንግስት ነው ይሄ። መስተዋቱ ይሰበራል፣ ያ መስተዋቱ። እዚ ሰው ሰው ለመተኛት ቀርቶ የፍሪጅ ነው፣ መቀዝቀዣ ፍሪጅ፣ ቁም ሳጥኑና ፍሪጅ ወደ ውጭ ወጥቶ እዚህ ሰመጠ። የመንግስት ነው ይሄ እቃ ሁሉ እጠና ቤቱ የመንግስት ነው። ቤቱ ጠነቃው የመንግስት ነው። እኔ መንግስት ነው ያስቀመጠኝ። እኔ እንደሰማሁት ግን እሳቸውን የገዙት ይህንን እቃ ሁሉ ተጣምጥቼ ፈሴ ነው፣ ተጣምጥቼ ነው ይህንን የመሰለ ቤት የምሰራው

አረጀ። ንጹህ ነው ቁርባን እየቆረኩ ነው። ሚካኤል ቁርባኑ በገብርኤል ያስወግዳል። ወይዘሮ ዝናሽ እማማ ዝናሽ እኔ ሚካኤል ቁርባን እየቆረኩ ነው እዚህ ሚካኤል። ቁርባን ደግሞ ልትቀደው ነው በጣም እርሶን ሳይ ደስ ነው የሚለኝ። በቴሌቪዥን እዛ እኛ ሀገር አይወጣለሁ ህንድ ሀገር ህንድ ሀገር ሁሉ ሰውም እንደዚህ ነው የሚለው ሁሉ ሰውም በቴሌቪዥን እያየንወት ወት ደስ አሉን ደስ እያሉን ነው የምንመጣው እያለ ሰው ይንጋጋል። እየተንጋጋ ይመጣል። የት ነው የምታቆይ ስል በቴሌቪዥን አየን ወት በቴሌቪዥን እያየን ወት ደስ አሉን ብሎ እየተንጋጋ የሚመጣው ሰው እኔም በጣም ደስ ብሎኛል። በጣም ነው የምወዶት። በጣም በጣም በጣም እንደው እርሶ እንደው የተባረኩ እናት ኖት። በጣም የተባረኩ። ልጅ አሎት እንዴ? እንደ ልጅዎችን ያድሮ። በልጅ አገረድነቴ ወታደር ባል መጣልኝ። እሺ፣ ወታደር ባል መጣኒ። ወታደር አላገባም። የዘር ጋብቻ በሃክሊል በአባ ተጋብቶ ቆርቦ በቁርባን ያገር የጋብቻ ያገር የጋብቻ በሃክሊል በሃባ በሃክሊል በሃባ ተጋብቶ ቆርቦ ተጋብቶ ወልዶ ከብዶ ድኖ ኩሮ አብሮ ይመለኮታል። ያገር የጋብቻን የወታደር አላገባምች። በግድ ከመንገድ ጓደኞችን ይዞ በግድ ጠልፎ ወሰደኝ። ሶልድ ሲሞቱ ሶልድ ሲሞቱ አራት ልጅ ሞተዋል። ሁለቱ ሴት ሁለቱ ወንድ እኔን አይዞት አይዞት አይዞት እኔን እኔን እኔን ዘካርያስን የመሰለ ልጅ ደሞ ያው ሰጠሁት ደሞ። ኧረ ዘካርያስ አይወስድም። ኦሮ ኦሮ ዘካርያስ እንደውም ይሰጠኛል። ለእኔ እንደው እንኳን እሱ ያለኝ ለምንድን ነው እዚህ ውስጥ ሲይዙ ይሄ ያማቸዋል። ለብቻ እዛ ጋር ያስቀምጡ ነው የሚለው ገንዘብ ለመውሰድ እዚህ ውስጥ የሚቀመጠው በቦርሳ ነው። በቦርሳው ተከቶ በቦርሳው ነው ህ እዚህ የማደርገው እዚህ እዚህ እዚህ እየተቀመጠ እንቅልፍ ሲዘን

ይደፋል ወይዘሮ ዝናሽ፣ በፊት በትዳሮት ተዳሮት ባሎት ጋር ይዋደዱ ነበር በደንብ ወልዶ ከ ድሞ አብሮ የመለኮሳን የቄስ የታቦት ብቻዬ ነው እኮ ከባሎ ጋር አብረው ሲኖሩ እንዴት ነው ይዋደዱ ነበር ወይ እንዴት ነው ትዳሮት? ቄስ ነው አለ፣ ፈቃድ ነው አገባኝ። የዘሬ ጋብቻ ወታደሩ ሊያገባይ ስመጣ እኔ የዘሬ ጋብቻ አልኩት። በአክልል አክልል አድርጎ ሀባ ነፍሶ፣ በታቦት ጋብቻ የዘሬ ጋብቻ በታቦት ጋብቻ ነው። በታቦት ጋብቻ አክልል አክልል ጭኖ ሀባ ነፍሶ ቆርዶ ተጋብቶ ወልዶ ከብዶ ድሮ ኩሎ አብሮ ይመለኮሳል። ምንድን ነው መክፈቻው? እናስቀመጥኩት መክፈቻው በምን አይተው አነሱስ ልጅወ ታሪክ የንው መክፈቻው ብዙ ነገር ይታየኛል። ብዙ ንብረት አሉት ወይ እቃ ተነቢቱ የመንግስት ነው። እኔ መንግስት ነ ያስቀመጠኝ ተለበየኑ አሁን መቶ ብር ልሰጦት ነው። አንድ ምክር ይመክሩኛል እማማ ዝናሽ ወይዘሮ ዝናሽ። አይ እሱማ መቶ ብር ቁም ነገር ነው ለአንተ። እሺ በቃ መቶ ሀምሳ ብር አደርግሎት አለው። የሀምሳ ብር ገቢ አላውቅም እኔ፣ የሀምሳ ብር ገቢ ልማድ የለኝም። ስንት ብር ልስጦት? እሺ ለምክር ምክር እንዲመክሩ አንድ ሺህ ብር እንዴ? አንድ ሺህ ብርማ ብዙ ነው እንደ ምን ነካሁት እኔ። እንደውም አማርኛ በደንብ በደንብ አልችልም። እየተጨናነኩ ነው አሁን የማወራሁት እኔ አማርኛ በደንብ አልችልም። እርጎ ነገ ነገ እሮብ ነው፣ ጾም ነው ነገ፣ እሮብ ነው። የምክሩ ጉዳይ ምን መሰሎት፣ ሚስት ጠልፌ ላገባ ነው። ሚስት ጠልፌ ላገባ ነው። እቺ ቀና ብለህ ቁጭ በል ወደዛ። ይሄው እዚህ እቃ ይሰበርብኛል። እኔ ምንድን ነው እዚህ እዚህ እኔ ዕቃ ይሰበርብ ቁጭ በዝቅ ብለው ወደ እኔ ዕቃ ይሰበርብኛል። አግባ ታዲያ። ምን ልፍጠን? ምን ላድርግ? ምክር ስጡኝ። ምክር ምን አይነት ላግባ? የፈለከውን ቀይ ቆይ ነው ቀይ ቆሪ አለች። የፈለግከውን መርጥህ አግባ። ረዘም ያለች ነው አጠር ያለች የፈለከውን መርጣ አግባ። የመንግስት ስራ ያላት ደሞዝ ያላት። የኑሮ ውድነት ነው። የወንዱ ደሞዝ ብቻ አይበቃም። ለምን? የኑሮ ውድነት ነው። የሚገዛዛ ሁሉ ውድ ነው። ጓደኞቼ ሚስት ጠልፍ አግባ አሉኝ። አይ እኔ ጠልፍ ያላገባም ሽማግሌ ልኬ በሥነ ስርዓት በወግ በማረግ በሀገራችን ባህል ነው ማገባው አልኳቸው። ከዛ ህንድ አገር ህንድ አገር እያ ትሄዳለህ? ሽማግሌ ልኮ ለእናት ለአባቷ ጋር ሽማግሌ ልኮ በሽማግሌ ይሻላል። እንደዛ ነው የሚሻለው፣ የሚሻለው እንደዛ ነው አይደለ? ተመንገድ ጠልፎ መውሰድ እናት አባቷ መጥተው ቤት ክን ያቃጥላሉ። እውነት ነው፣ እውነት ነው። ወልደን ያሳደግነው ልጅ ተመንገድ ወሰደ ብለው እናት አባቷ መጥተው ቤት ክን ያቃጥላሉ። እውነት ነው። ደሞግ እኔ ህንድ አገር ይዣት ነው የምሄደው። ውጭ ህንዲ ህንድ አገር ህንድ ህንድ ጠይቅ። እሺ እናት አባቷን ጠይቅ። እዚህ ሰፈር የለም። ኧረ እኔ አላውቅም፣ ምንም አያውቁም። እዚህ ሰፈር ህንዲ የለም። ይህ እንዲ አራት ኪሎ ወጣች። አይ እኔ ኢትዮጵያዊም ትሁን ችግር የለውም። ኢትዮጵያዊ ነው የምፈልገው። ይህንዲ የአራት ኪሎ ወጣች። አራት ኪሎ ነው በኃይለ ስላሴ ጊዜ አቃቸዋለሁ እኔ አራት ኪሎ ቤታቸውም አሉ አሁን አራት ኪሎ ኃይለስላሴ ጊዜ ጀምሮ ሂንዲዎች አሉ እዚህ አዲስ አበባ እታች አራት ኪሎ ነው ቤታቸው እታች አራት ኪሎ እንጀራ መጋገር የምትችል ጠጅ መጣል የምትችል በሶ በመጥመጥ የምትችል ጠላ መጥመቅ የምትችል ስርጆ መስራት የምትችል ዶሮ የምትችል ደግሞ በደንብ የምትከባከበኝ ማታ ማታ እግሬን የምታጥበኝ ደግሞ ጠዋት ሴር ደግሞ ልብሴን ተኩሰ የምታለብሰኝ ገላዬን የምታጥበኝ። ደግሞ የሞተ ሰው ሬሳ ነህ እንዴ አንተ? ራሰ አትቆጣጠርም። ራስ ግን የሞተ ሬሳ ነህ እንዴ አንተ? ሰውነት ግን አትቆጣጠርም። አይ መቆጣጠር አለመቆጣጠር፣ መቆጣጠር በእኛ ሀገር ባህል ሚስት ለባሏ እንደዚህ ማድረግ አለባት። አላለዘት ጠይቅና ግባ እኮ እንደዚህ ነው። እሷም እንዲህ ትሆነች አባቷም አባቷም እንዲህ ትሆኑ ትስማማላችሁ። አበሻ አበሻ አበሻ ኢትዮጵያ ኢትዮጵያ ነው የምፈልገው እኔ። ቆንጆ አድርጋ የምትንከባከበኝ ጠላ መጥበቅ የምትችል ወይ ስርጆ መስራት የምትችል ጠባይ የሚሰሩ አይ ለኢትዮጵያዊ ኢትዮጵያዊ ነው የምፈልገው። አላውቅም እኔ አሁን ነገር ውስጥ። ኧረ እሱ ጨዋ ልጅ ነው ደግሞ፣ ለሱ ምንም አንድ ነገር አይለካም። እስኪ እዛ አንተ ነው የምታውቀው። እዚህ ገብቶ ተብቶ ውሸቱን ነው አውቆ፣ ዝም ብሎ እርሶን ለማሳት ነው የወሰደ ነው የኖረው። አይ ወስድ ውሸት ወታደሮች አገር ጠባቂ ተቀደው ነው ምትፈልገው። አሁን ይሄ የሰጠሁት ምን መሰሎት? እማማ ዝናሽ እህ በሉ። እማማ ዝናሽ እማማ ዝናሽ ምን ነው ይሄንን የሰጠሁት፣ እንዲህ ስቁልኝ ነው። አንዴ ከሳቁልኝ እጨምራለሁ ፍራንክ። ሳቁ፣ እስቲ ሳቁ። ጥርስ የለኝም የምስቅባት። ጥርሴ ትኩሳት እያላለው ወርዷል። የእኔም እናት እንደዚህ ትኩሳት እያላለው። ጥርሴ የለኝም የምመሰቅባት ጥርሴ የለኝም። ትኩሳት እያላለው ጥርሴ ወርዷል። ይኸውልዎት የእኔ እናት፣ አሁን የእኔ እናት ማለት ነው፣ ጥርሷ እንዳለ ወርዷል። ትኩሳት አላልቶት ስትስጥ። ግን ደስ ነው የሚለኝ በድዷ ስትስቅ እናቴ። ኧረረ ደስ ነው የሚለኝ አንዴ ሳቁ። ጥርስ የለም ማለት ጥርስ አያምርም። እናቴ በድድ ዋስስቅ ነው ደስ የሚለኝ። ቤትም ቤት እንደዚህ በድድ ነው የምትስቀው እናቴ አለችሁን። አዎ አባትህ አሉ አባቴም ማላው አንድ ላይ ናቸው። አዎ የት ነው ሰፈሩ ያሉት በአባትህ? እኔ አራት ኪሎ እዚህ። አዎ ታዲያ ያው ነው ህንዲዎች አሉት አራት ኪሎ ነው በኃይለስላሴ ጋራ። አዎ ግን አባቴን ሚስት ዳረኝ ስለው እኔ ምድርህ ህንድ ሀገር ሄደህ እዛው ነው ማጋባህ አለኝ። እኔ ህንድ ሀገር አልፈልግም፣ እዚሁ ያደኩት እዚሁ ኢትዮጵያ ስለሆነ እዚሁ ነው የምፈልገው አልኩት። ይሁን ይሁን አንተ ሳቁልኝ። እንደ ሳቆት ደስ ነው የሚለኝ። እንደ እናቴ ደሞ ሲስቁ እንደ እናቴ ነው የሚስቁት። ልክ እንደ እናቴ እናቴም እንደዚህ ነው እዚህ ቃላደረ ይሰበርብ ይሰበርአን ሳቅ በሉልኝ። አንዴ ከነአብለ ቁጭ በል። ኧረ ዝቅ በል። እቃ አልጋው ተሰብሯል። የመንግስት ነው እኮ ይዘኛል። አሁን መንግስት እንደ ማንንም እያጎድሽ አልጋውን አሰበርሽ። አልጋውም የመንግስት ነው፣ አልጋውም የመንግስት ነው። አንደኛ እኔ ምናምን የለ የልብሱ ሁሉ የመንግስት ነው። ልብስ ልብስም እያለበሰ ያስቀመጠኝ ሻሽስ፣ ሻሽስ ሁሉም ሁሉም ዋኔ ያኔ መንግስት የተመረጠ ጊዜ ዋናውን መንግስት ዋናውን መንግስት መርጬ እጅ ሰጥቼ እኝ ሸጥዮ ወይዘሮ ዝናሽ የተባሉት ግለሰብ መንግስት ነው ያለው። ወይዘሮ ዝናሽ የተባሉት ግለሰብ ዋናውን መንግስት አውቀው በመምረጣቸው ከመንግስት ጋር ይኖራሉ። እንደው በጣም የተባረኩ እናት ነት። እዛ ጋር መስታወት አለ። እስኪ ፊቴን በመስታወት ልየው። እዚህ ነው መስታወቱ። ሊሰበር ወደዛ የሄደው መስታወቱ እዚህ ነበር፣ እዚህ ላይ። እዚህ አሁን ሰው የወንበር ይዞ እየተደገፉ፣ መስታወቱ በወንበር በዚህ ሊሰበር ደረሰ። መስታወቱን እዚያው ወሰደው ዘከራል

አሻንቲ ነኝ፣ አውቀውኛል። አሻንቲ ነኝ እኔ እግሮት ምንድን ነው? ወንበሩ ላይ ቁጭ ወንበሩ ላይ ቁጭ በል። የስለመጀን ኮረንቲ ይዘሃል፣ እዚህ ጋ የተለመጀም ኮረንቲ ይዘሃል። ይሄ እንዲህ መጣ

የት የት እንደጣልክ እመላቅ። ይኸው ብር የሰጠሁት ይሄ አይደለም? ይኸው የሰጠሁት። አብጡ ጠጣ፣ ሁለቱንም ጠጣና በቃኝ በቃኝ። እማማ ዝናሽ፣ በህንድኛ፣ በህንድኛ ዘፈን ዝፈንሎት

ወሰደ ገንዘቡን ነው የነጠቀው እንዴ ጠጋ ጠጋ በዚህ በዚህ የሚለው እኮ ገንዘቡን እናጥቆ ለመሄድ ነው ለመንጠቅ ለገንዘቡ ነው አንዴ እዚህ በዚህ በዚህ አንዴ እዚህ በዚህ በዚህ በዚህ አንዴ እዚህ በዚህ በዚህ የሚለው ለገንዘቡ ነው ገንዘቡን ነጥቆ ለመሄድ ነው ይው ነጥቆ ሄደ ያው ገንዘቡን ነጥቆ ሄደ እርስዎ ግን እንደው ይገርማል ግን በጣም እርስዎ ግን እዚህ ወጣ እኮ ስሜ እሱ በጣም ይወደ እኔ ስለሚወደኝ ዘካሪያስ ይወስድብኛል ምናምን ሲሉ፣ እኔ በጣም ስለሚወደኝ ታማኝ ሰው እንደሆንኩ ያውቃል። እሱ ተናደደ። እንደ ዘካሪያስ እንደዘንአልሰጠኝም እንደውም ሦስት ሺህ ብር ሰጥቻቸዋለሁ አለ። ያው ሰብስቦ ይዞ ሄደ ከዚህ ሁሉንም አንድም ያው እንዳለ ያው ቁጭ ብሎ ይው ሰብስቦ አንዴ እዚህ ይቀመጣል፣ እዚህ አንዴ እዚህ ይወጣል፣ አንዴ እዚህ፣ አንዴ እዚህ፣ አንዴ እዚህ። ለካ ገንዘቡን ነጥቆ ለመሄድ ኖሯል። ይኸው አክሶ ይዞ ሄደ። በደንብ አትጨዋወቱም ነበረ እንዴት? እርሶ የጋብቻ ጉዳይ የጋብቻ ጉዳይ ይላል አላውቅም። መጣህ አግባ አልኩት። አሁንም እዚህ ወጣ፣ የጋብቻ ጉዳይ የጋብቻ ጉዳይ እንድትነግሩኝ ነው የመጣሁት የጋብቻ ጉዳይ የጋብቻ ጉዳይ ው እዚህ ወጣ። እዚህ እዚህ እዚህ ወጣ። ዝቅ በል ጭራሽ ደግሞ እዚህ ወጣ። እርሶ የጋብቻ ያውቃሉ አይነግሩትም። እንደ ምን ችግር ያለው ያውቃሉ። ለምን ያውቃል የእንዲህ የጋብቻ አላውቅም። እኔ የፈለገውን ነግሮት ነበረ። እንዲህ የምችል እንዲህ የምችል የእንዲህ ጋብቻ አላውቅም። ምን አይነት ሚስት ነው የምፈልገው አሉት። እስቲ ንገሩኝ። ለእኔ አንዲት ልጅ አለች፣ ነግራትና እንትን

ናቸው እነሱ አንድ ላይ አንድ ላይ ከሰውየው ጋር ምንም አልጠጡም። እርሶ እስቲ አፎት። አልጠጣም ነገር እስቲ አፎት እስቲ እስቲ እስቲ ላሽንተው እስቲ ቆይ ይህ እስቲ ስ እርጎ እርጎ ማን ነው እንትን እንትን ይሸጥ፣ ምሪንዳ ምሪንዳ ይሸጣል። ሁለት እርጎ ጠጥቻ አለው። ማን ነው ሁለትም ያንጎ እርጎ አደባልቅም። ምሪንዳው ለነገ ይሆነኛል። ነገር ወጥቆም ነው ስል እንደዚህ ሳስቀምጥ መዘዘና ራሱ ጠጥቶ ይው አንዱን ጨልጦ ጠጣ። አንዱ ፉት እያለ ይዞ ፀጉሩ ሲያምር እንቀልና አውልቅ አሁን ቅወት ለራሱ ትከላል። አረ የእሱ የሚነቀል አይደለም የራሱ የተፈጥሮ ነው እዴ